እንግዲህ የገጠር ድባብ ነው ማሳያችሁ። ከእህቶቼ ጋራ በጣም ምርጥ ጊዜ አሳለፍናል። እሺ፣ አሁን ምን ልታደርጉ ነው? ይህንን እንትን ይሄ የሚሰራው ስራ ብነግርህ ያለው ናይስ ነው። እሺ፣ ምን ይደረግበታል? ካልሚ ካልሚ አረቢ ካልሚ ላዝምት ካልሚ አረቢ እንዲህ ነው የሚደረገው። ይሄ እንደዚህ ነው የሚደረገው ማለት ነው። እስኪ አሁን ኮለች ባላ ቆንጆ ነች። ጠፋህ አለ እስኪ ኧረ ሸበላ እኮ ነው፣ ሸበላ። ሻዊጣ አንቺስ ምንት ያለሽ? እስኪ በእንትን በወለይትኛ አውሪ። በሙሉ ለወሎች ሰላሜ ለኦ ለኦ ፈያ ሰላም ጤና ይስጥልኝ። ወደ ዓለም ዘሪ ቲቪ ተከታታዮች እህት ወንድሞቼ እንደምን ቆያችሁልኝ እንደምን አላችሁልኝ? እኔ እግዚአብሔር ይመስገን ደህና ነኝ፣ ሰላም ነኝ። ሰላማችሁ ብዝህ ትርፍርፍ ይበልልኝ ያልኩኝ። እንግዲህ ዛሬ ደግሞ በአዲስ ቪዲዮ መጥቻለሁኝ። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮመንት በማድረግ ቤተሰብ ሁኑ። በመጀመሪያ ቪዲዮ ስለቅ ሁሌ እንዲደርሳችሁ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑ። አብራችሁን ሁኑ። እንግዲህ ዛሬ እንግዲህ ከትምህርት መልሰ መጥቼ ቤቴ ውስጥ ቡና አፍልቼ ምናምን እየጠጣው ነበረ። ይህንን ቪዲዮ ግን ካሁን በኋላ ቡና አልጠጣም ማለት ነውና አላፈላም። እንግዲህ የችኛ ወር እንዳለቀች ቡና አቆማለሁ ብዬ በራሴ ቃል ገብቻ ያለውኝ እንግዲህ እግዚአብሔር ደግሞ እንዲረዳኝ። ምክንያቱም ብዙዎቻችሁ በነገራችሁኝ መሰረት ብዙ ነገር እያጣራው ነበረ፣ ጥሩ እንዳልሆነ ሳናቀው ሌላ ነገር እንዳለው ስለተረዳሁኝ ልታው ነውና በጸሎታችሁ አስቡኝ እላለሁ። ወዶችዬ ስር አንቺማ ወዶሽ አልኮ ባለፈው እንግሊዘኛ ፐርፌክት ይው እንግዲህ ዛሬ ደግሞ እሺ ነበረች አልነበረችም? አሁን ይሄ እያ ማለት ዋን ማለት አይደለ? እያ ማለት ዋን ማለት አይደለ? ስሚ፣ አሁን ይሄ ምን ዲያደርግ ነው? እስኪ ቤት እሺ፣ እኔ ምልሽ፣ አሁን ሀብትነሽ አንድ ጥያቄ ልጠይቅሽ፣ ይኸው ምን እሺ አሁን የምን ልታደርጉ ነው? ቬሪ ቬሪ ናይስ ነው። ምን ይደረግበታል? በጉራግኛ ጂባ ይባላል። በጉራግኛ ጂባ ይባላል። እሺ በአማርኛ ደግሞ ጂባ የተከበረ ይባላል። ምን ይደረግበታል? ይሄ ገጠር ደግሞ በጣም ፍራሻቸው የእነሱ ፍራሻ የተከበረ ነው። ከአንጋሮ በይ፣ ከአንጋሮ በይ ረፎም ይባላል። እንደገና ደግሞ ከዛ መሬት ላይ የሚነጠፍ ነገር ይሰራበታል። ጌጣጌጥ ይሰራበታል። ይሄ በቃንጫ ይሰራና ከዛ መሬት ላይ የሚነጠፍ ይሰራበታል። ደግሞ ጅባ ይሰራበታል። ብቻ ብዙ አገልግሎቶች ይውላል። ይሄ ነገር ይሄ እንጨት ይመስላል። ለማገዶም ይሆናል፣ ለማገዶም ይሆናል።

እንደዚህ ነው የሚደረገው፣ ማለት ነው አሁን እንትን የተደረገው። ስለዚህ እንዲህ አይነት ነው መቀመጫ የሚሰራው ማለት ነው። እሺ፣ ሲስቱ እኮ አንቺስ ምን ትያለሽ? አይ፣ የንትኖቹ ቆንጆቹ፣ ያቺ ቆንጆ አትሽ እንዴ! እናትዋክሽ እስኪ አሁን ከወለች በኋላ ቆንጅነሽ ጠፋ አለ። እስኪ አራራራራ ሸበላ እኮ ነው ሸበላ፣ የድሮ ነበረች። አራ አለን፣ ሻዊት፣ አንቺስ ምን ትያለሽ? እስኪ በእንትን በወላይትኛው ሪቦ ማሪያ፣ በወላይትኛ ሰላም ናቸው ይብያቸው። ሃይ እቺኛው ልጅ እንግዲህ እጅግ በጣም ደስ የምትል ቆንጆ የዋ በጣም መልካም ልጅ ናትና የሲስተር አጋዥ ናት። ከወላይታ ነው የመጣቸው ማለት ነውና በጣም ነው የምወዳት። በነገራችን ላይ ማለት ነው በቃ ሲሄድ እንክብካቢያው የተለየ ነውና፣ እስኪ በወላይተኛ ትንሽ በይልኝ ብያታለሁ። ሎሎኪ ሰላሜ ለኦ ፈያ ጥማ አይደለም። ጦሶ ማለት እግዚአብሔር ማለት ነው። ሲያ ማለት ስሚኝ ማለት ነው። አዎ ሁለተኛ ማለት ነው። ሲቲ ሲቲ ምንም አይደለም። እንግዲህ አሁን ወደ ስራችን ልንገባ ነው፣ ቪዲዮ ልናቆም ነው። ቼ ጋ በጣም ደስ የሚል ጊዜ ከቤተሰብ ጋር አሳልፈን እዛው አድረን ውለን ከዛ በኋላ እንግዲህ ወደ ቤታችን ተመልሰናል። ግን እዚህ ጋር ደግሞ እንደምታዩት በጣም ነው ደስ የሚለው። ይሄኛው ደግሞ እልፍኝ ቤታችን ነው። ያኛው ባለፈ ጊዜ ነግሬያቸዋለሁኝ፣ አዲሱ ቆርቆሮ የተሰራ ቤት ነው። ባለፈ አሳይቻቸዋለሁ፣ አደለ? ባለፈ ግን ብዙ እቃ ምናም ነበረበት። የተወሰነ ደግሞ ማዘርን፣ ይህንን ነገር እንግዲህ ለተለያየ አገልግሎት ይውላል ማለት ነውና፣ ስለዚህ እሷን ለምን አናግዝም ብለን እዛው ስላደርን በዛው ደግሞ እሷን እንደዚህ አግዘን የሆነ ለቅሶ ነበር፣ ያን ለቅሶ ምናም ደርሰን ከዛ ደግሞ ከቤተሰብ ጋር ተጫውተን በሰንት ጊዜያችን መሰላችሁ ማለት ነው። እና እህቶቼ በተለይ ደግሞ አግብታችሁ አረብ ሀገር ያላችሁ፣ እንዲሁም ደግሞ በትዳራችሁ ውስጥ ሆናችሁ ደግሞ እንትን ስትሉ የሆነ ሰዓት ከቤተሰብ ሂዳችሁ አብራችሁ በአንድ ማዕድ ቁጭ ብላችሁ መመገብ፣ የልበ ልባችሁን ነገር ማውራት የቤተሰብ ደግሞ የተለያየ ውይይት ይኖራል። አብራችሁ እንትን ብትሉ በጣም ደስ ይላል እና እኛም ያደረግ ነው ይህንን ነው እላችኋለሁኝ። ከዛ ደግሞ ተመልሼ በስንት መሰላችሁ በ22 ነበረ። በ23 ደግሞ ሰማዕቱ ቅዱስ ጊዮርጊስ አመታዊ ክብረ በዓሉ ነበረ። እንግዲህ እኔ ለክብረ በዓሉ ብዬ ነው እንግዲህ ተመልሼ የመጣሁት ማለት ነው እንጂ እዛው አድሬ ምናምን ልመጣ ነበረ። ምክንያቱም ሀሙስ ቀን እንትን አልነበረም ማለት ነው። ትምህርትም አልነበረም ሙሉ መስሪያ ቤት ዝግ ነበረ፣ ግን ሰማዕቱን ቅዱስ መርቆሪዎስ ሳልኩኝ ቅዱስ ጊዮርጊስን በዓል ለማክበር ነበር የተመለስኩት። በእግረ መንገዴ ደግሞ በሚቀጥለው ጊዜ የምለቅላችሁ አንድ እጅግ በጣም ደስ የሚል እንዲሁም ደግሞ የሚያሳዝንም ደስ የሚል የሚያሳዝንም ታሪክ አለ። ያንን ደግሞ ለእናንተ አቀርብላችኋለሁኝ ከዚህ በፊት የተወሰነ አቅርቤላችሁ ነበረ፣ ግን አሁን ደግሞ ሙሉ በሙሉ ያለውን መረጃ በሙሉ አደርሳችኋለሁ ማለት ነው። እነዚህ አባቶቻችን የምታዩዋቸው ሌሊት 12 ሰዓት ሳይሞላ በፊት ወደ 11 ሰዓት ተኩል አካባቢ ተነስተው ወጥተው፣ እንግዲህ ወዴት እንደነበሩ ምን እንዳደረጉ እያንዳንዱ ነገር ደግሞ ነግራችኋለሁኝ። እጅግ በጣም ደስ ይላችኋል ብዬ አስባለሁኝ። እንዲሁም ደግሞ ብዙዎቻችሁ ደግሞ ይህንን አይታችሁ ብዙ ነገር ትማራላችሁ ትረዳላችሁ ብዬ አስባለሁኝ። አንዲት እግዚአብሔር አምላክ የመረጣት የባረካት በፈተናዎች ሁሉ በቃ እኔ እንጃ ፈተናዎቿ ሁሉ ለበጎ ነው ብላ እንትን የምታልፍ ልጃለች እና እንዲሁም ደግሞ ከራሷን አስቀድማ ለሌላ ሰው መኖር የምትችል ናትና፣ ስለዚህ ስለ እሷንም እነዚህ አባቶቻችንም ስለምን እዚህ ጋር እንደቆሙ ወንድሞቻችን ስለምን እዚህ ጋር እንደቆሙ እያንዳንዱ ነገር ደግሞ በሚቀጥለው ቪዲዮ በደንብ አድርጌ አስረዳችኋለሁ፣ አሳያችኋለሁኝ። ምክንያቱም ሙሉ ቪዲዮ አለ። ያንን ቪዲዮ ደግሞ እያንዳንዱ በጣም ረጅም ስለሆነ ቀንጨብ ቀንጨብ አድርጌ ለእናንተ በጣም የሚጠቅም ዋና ዋና ፓርቱን ደግሞ ለእናንተ እንትንላችኋለሁኝ። ያው ኤዲት ለማድረግ ትንሽ ሰሞኑ ማብራት ስለሌለ ይህንንም በትናንትና አጋጣሚ መጥቶ ነበረ። ትንሽ ተበላሽተው ብን ነበረ። ስለዚህ እሱን ነገር አጠናቅቄ ለእናንተ አቀርብላችኋለሁኝ። እናንተም ደግሞ አይታችሁ በእርግጠኝነት ብዙ መልካም ነገር እንደምታደርጉ ብዙ ነገር እንደምትማሩ በተለይ ደግሞ ከእህታችን ብዙ ነገር እንደምትማሩ ተስፋ አድርጋለሁኝ ማለት ነውና ውድ ቤተሰቦቼ እንግዲህ የዛሬ ቪዲዮ ይህንን ይመስል ነበረ። በስሱም ቢሆን በጣም ደስ የሚል ቪዲዮ ነው እንግዲህ የገጠር ድባብ የሚናፍቃችሁ የሰው ሀገር ያላችሁ አረንጓዴ ነክ ነገር እንዲህ ከቤተሰብ ጋር ህብረት ፈጥራችሁ የፈለገ ነገር ምናልባት እህትና እህት ሆናችሁ ወይ ወንድምና ወንድም ሆናችሁ ብዙ ነገር በመሀል ላይ ልትጋጩ ብዙ ነገር ሊኖር ይችላል። ግን እግዚአብሔር የተመሰገኑ። እኔ ግን እህቶቼን በጣም ነው ማመሰግናቸው። እስከ ዛሬ ድረስ አንድም ቀን ተጣልተን፣ አንድም ቀን ተጋጭተን፣ አንድም ቀን አንቺ እንደዚህ አንተ እንደዚህ ተባብለን አናውቅም ማለት ነው እና በተለይ ከእህቶቼ ጋር እንዲህ አይነት ነገር የለም። በፍቅር ነው የምንገናኘው፣ በፍቅር ነው የምንለያየው ማለት ነው እና ስለዚህ ሁላችሁም ደግሞ እንደዚህ አይነት ህይወት እንዲኖራቸው ፈልጋለሁኝ ወይም ደግሞ እንዲህ በቃ ደስ የሚል ነገር በህይወታችሁ ላይ ደስ የሚል ህይወት ወይም ደግሞ ባላችሁበት ሰዓት ሁሉ ቅጽበት ሁሉ ነገ አንዱ ተሳባሪ ነው። ምክንያቱም ማን እንደሚቀድም አናቅም። እናት አባቶቻችን ይሁን እኛ ንቅደም አናቆም። ስለዚህ ከቤተሰብ ጋር ህብረት ይኖራችሁ ላለሁኝ በሌላ ቪዲዮ ተመልሰን እስከምንገናኝ ድረስ ሰላም ሰንብቱልኝ። ወዳችኋለሁ፣ አከብራችኋለሁኝ። ሰላሙኑልኝ። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ኮመንት አድርጉት። ሰላሙኑ